ያለ አባትና ያለ እናት እንዲያድጉ ነው ማድረጋቸው ብላለች። የእሷ ልጆች የልጅ ልጆቿን እኮ ነው። እናቴ ትሙት፣ እኔ አቃለሁ። ፍ መቤት ልጆች፣ እኔ አልዋሸሁሽ። ያለ እናት እና አባት እንዲያድጉ ነው ማድረጋቸው አለች። ታማችሁ እኔ አለችኝ፣ እኔ አለቻት። ጉዳይ እሷ ጉዳይ እኮ አልቋል፣ አልቋል። ንገሯት፣ ጓደኛ እናት አይደለም ማንነት ዝቅ ብሏል። አለሁልህ እኔ ለምስክርነት አንደኛ ነኝ ላንተ ልጆቼን ኢንሳይ ጂጂኪያ የቅርብ ጓደኛ የነበረችው ከብዙ ዓመታት በፊት ራሱ ጂጂ ልደቷ ሲከበር አብራታ ከብር የነበረችው በደስታም በሐዘንም አንዴ ሲደሰቱ አንዴም ሲናደዱ በተለያዩ ጊዜ ሲጣሉ ሲታረቁ የነበረችው ፍሬ ከባባድ ጉዳዮችን እየተናገረች ይገኛል። እኔ የምቆመው በፋኑኤል በኩል ነው። ጂጂ ከባድ ሰው ነች እያለች እንደ አዲስ ጓደኛን ብዙ ነገር እየተናገረቻት ይገኛል ከዛ አልፎ ተርፎም ለልጇ ትዳር መበተን ጂጂ ትልቅ አስተዋጽኦ አላት፣ ከባድ ሴራም አላት እያለች ብዙ ጉዳዮችን እየተናገረች ይገኛል። ታዲያ ይህንን አስመልክቶ ይመስላል ጂጂ በንዴት፣ ይቺ ግለሰብ አሁን መጥፊያዋ ደርሷል፣ ወረቀቷንም አስነጥቃለሁ፣ በህግም አስይዛታለሁ እያለች በከባዱ እየዛተች ይገኛል። ጠቅለል ባለመልኩ እንግዲህ ጂጂ ክያ ስለተወቀሰችበት ጉዳይ፣ በተለይ የልጇን ትዳር አፍርሳለች ልጇን ሳምሪን መበቀል ትፈልጋለች ተብሎ እየተወራበት ስላለው ጉዳይ ጠቅለል ባለመልኩ መረጃዎቹን ይዘን መተናል እንዲሁም የቅርብ ጓደኛዋ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 ሰው ትምህርት ይወስዳል ብዬ አስባለሁ። ፍሬ ከምትባለው ግለሰብ ጋር ከተዋወቁ ረጅም ዓመታት ያልፋሉ። ሁለቱም መኖሪያቸው ጀርመን ስለነበረ የተለያዩ ፕሮግራም ሲኖራቸው በጋራ እንመለከታቸው ነበር። አንደኛዋ የአንደኛዋን ልደት ሲያከብሩ ሰርፕራይዝ ሲደራረጉም ብዙ ነገር እየተመለከትን ነበር። በመቀጠል ፍሬ የምትባለው ግለሰብ ቲክቶክ መታ ብዙ ነገሮችን አሳልፋለች። በቲክቶክ ልጆቿ እስከ መቀማት ድረስ ያደረሷትን የተለያዩ ድርጊቶች በማድረግ ከብዙ ሰው ጋር በመጋጨት አንዱን ሃይማኖት ከሌላው ከሃይማኖት ጋርም የሚያነካካ በሚመስል መልኩ ብዙ ጉዳዮች ላይ ስትገባ ተመልክተናታል። ይህንን አስመልክቶም ብዙ ነገር በዚች ግለሰብ አልፏል። ታዲያ ጂጂኪያ በወቅቱ ያለችው ይቺ ግለሰብ ጤነኛ አትመስለኝም እያለች ብዙ ነገር ስትናገራት ነበር። ታዲያ ፍሬና ጂጂ ከዛ በኋላም ብዙ ነገር አልፈው እነዛ ወቀሳዎችን ሁሉ አልፈው እንደ አዲስ ጓደኛሞች ሆነው በጓደኝነት ተመልክተናቸው ነበር። ከዛም አልፎ ደግሞ ቲክቶክ ላይ ላይፍ ሲገቡ ሁለቱም ጌም እየተጫወቱ እንደ ጓደኝነትም ፍቅራቸው ያሳዩ ሲያሳዩ ነበር። አሁን ደግሞ እንደ አዲስ የተጣሉ ይመስላል። ያንንም አስመልክቶ ነው እንግዲህ ፍሬ ከባባር ነገሮች ጓደኛዋ የነበረችው ጂጂን እየተናገረች የሚገኘው። በተለይም ብዙዎች ጠቆም አድርገው የሚያልፉትን ነገር ይቺ ጓደኛዋ አስምራበት አልፋለች። ጂጂ ኪያ ልጇን መበቀል ትፈልጋለች፣ የልጅ ልጆቿ እንዲበተኑ ልጇም እንድታዝን ትፈልጋለች። ለዛም ነው አሁን እንዲህ የምታረገው ብላ እየተናገረች ይገኛል። ለምን በዚህ ያህል ደረጃ እንደዚህ እንዳለች ባይታወቅም ምናልባት የሚያቀው ሚስጥር ይኖራል እያሉ ብዙዎች እየተናገሩ ይገኛሉ። ይህንን ሀሳብ አስተያየት በመደገፍ ኩዊሊያም ተናግራለች። እኔ የማውቀው ሚስጥር አለ ጂጂክያ ልጇ ሳምሪን መበቀል ስለምትፈልግ አሁን ላይ ትዳሯ እንዲበተን አድርጋለች። የልጅ ልጆቹም እናትም አባትም አንድ ላይ እንዳያሳድጋቸው ስለምትፈልግ ነው ይህን ነገር ውስጥ የገባችው በማለት ነው ኩዊሊያም ስለ ጉዳዩ ስተነትን የነበረችው። በተለይ ደግሞ ብዙዎች ይህንን ሀሳብ የሚደግፉት ሳምሪ ከዚህ በፊት ከእናቷ ጂጂክያ ጋር በብዙ ነገር ተቀይማ ነበር ያንንም ግጥሙን አስመልክቶ ከስድስት ከሰባት ዓመታት በፊት ለእናቷ መልስ ሰታ ነበር። ጂጂም ልጇ ሳምሪን በብዙ ነገር ስትወቅስ ነበር። ታዲያ ያንንም በማንሳት ጭምር ነው እንግዲህ ጂጂ ኪያ ልጇ ሳምሪን መበቀል ትፈልጋለች። ለዛ ነው ጊዜ ጠብቃ አሁን ለሱ ያዘነች መስላ ትዳሯ እንዲበተን እያደረገች ልጅቷን ወደ ሌላ ነገር ውስጥ እንድትገባም የምትገፋው በማለት ይህንን ሀሳባቸውን ሲያብራሩ የተመለከትናቸው ነበርን። ብዙዎችም ደግሞ ይህንን ሀሳብ በየኮሜንቱም እየደጋገሙት አይተናል። በተለይም እና ናት ጂጂክያ ልጇ ሳምሪን እየተበቀለች ነው ሲሉም እየሰማን እንገኛለን። እንግዲህ እነዚህ ቤተሰቦች ባሉበት ሁኔታ ስለ ጓደኝነት አንድ ነገርን ልናወራ ፈለግን። ቅድም እንዳልናችሁ ጂጂ ጥሩም ትሁን ክፉም ትሁን አንዱነት አለ በጓደኝነት መካከል የሚቀር ብዙ ሰው ለጓደኛው ሚስጥር ሊያወራ ይችላል። ነገር ግን ያንን ሰው ሲጣላ የጓደኝነት ነገሩ ሁሉ ጠፍቶ ሚስጥሩ ሲዘረገፍ ምን ብላችሁ ታስባላችሁ? ፍሬና ጂጂክያ ብዙ ጊዜ አብረው የኖሩ አንዴም ሲጣሉ አንዴም ሲታረቁ የተመለከተ ናቸው ናቸው። ታዲያ ዛሬ ደግሞ እንደ አዲስ መጣላታቸውን ምክንያት በማድረግ የጂጂ ጓደኛ የሆነችው ፍሬ ብዙ ሚስጥሮችን እያወጣች ከዛም አልፎ ተርፎ ለፋኒ ጠበቃ እሆናለሁ ለሱ እከራከራለው፣ ጂጂ እኔ አይኔ እያየ መቀመቅ ተወርዳለች እያለች ስትዝት የተለያዩ መልዕክት ስታስተላልፍ ተመልክተናል። ለምን በዚህን ያህል ደረጃ ሚስጥር መወጣት እንደተፈለገ አልገባንም። ምንም ቢሆን አብሮ የበላ አብሮ የጠጣ ሰው ጓደኝነትን ያስባል ብዬ አስባለሁ። ጂጂኪያ ጥሩም ትሁን መጥፎም ትሁን ጓደኛዬ ብላ አቅርባ ያዘቻት ፍሬ ግን ይሄ ሁሉ ነገር ባንዴ ማውጣቷ ጓደኛዋ ጂጂን በዚህን ያህል ደረጃ መናገሯም ጥሩ ነው ብለን አናስብም። በጓደኝነት መካከል ምንም ቢሆን መቻቻል ሊኖር ያስፈልጋል። መቻቻል እንኳን ባይኖር በሰላም መለያየትን የመሰለ ነገር የለም። ከዛ ውጭ ግን አንዱ አንዱን ገመና በጓደኝነት ላይ ማውጣት ማለት ያንን ጓደኝነት ቦታ አለመስጠት፣ ያንን ጓደኝነት ተመልሶ በጠላት መታየትም ጭምር ነው ብዬ እኔ አስባለሁ። ታዲያ እንግዲህ ይህንን ጉዳዮች ተመልክታ ነው በንዴት በመሆን ጂጂ ይቺ ግለሰብ አሁን በቀጣይ ፍርድ ይጠብቃታል፣ እኔም ለህግ ነው አሳልፌ እምሰጣት ታያላችሁ እያለች ደጋግማ እየተናገረች ይገኛል። ፍሬም በበኩሏ ደግሞ እኔ ከእንግዲህ ማስፈራራት አይቻልም፣ ማንም አያስፈራራኝም፣ እኔ ከፋኒ ጎን ነው የምቆመው፣ ብዙ ሚስጥር የጓደኛዋን የሆነውን የጂጂን ብዙ ነገር አወጣለሁ፣ ፋኒ ጋር ነው የምሆነው፣ እሱ ነው የተበደለው በማለት እንደ አዲስ ብዙ ነገር እየተናገረች ነው። ከዛ አልፎ ተርፎ የጂጂ ልጅ የሆነችው ሳምሪንም ስሟን በመጥራት በብዙ ነገር ነገር እየወቀሰቻት ይገኛል። በተለይ ፍሬ የምትባለው ግለሰብ በሆነ ሰሞን የአእምሮ ጤና ሁኔቷ ቃውሶ በነበረበት ሰዓት ብዙ ችግር ውስጥ ገብታ በነበረበት ሰዓት ልጆቼን ያስቀማችው የጂጂ ልጅ የሆነችው ሳምሪ ነች። ሳምሪን አሁን ድረስ ነክሼ ይዣታለሁ። ስለዚህ ሳምሪንም እናገራለሁ እያለች ነው። ብዙ ወቀሳ እየተናገረች የሚገኘው የያዘ ጉዳይም ፍሬ እንዲህ ስትል ተሰምታለች። እናትና ልጅ ማንም አያገኛቸውም። ማንም አበሻ ኢትዮጵያዊ ወደነሱ አይቀርብም። ጸባያቸው አንዴ ታውቋል። ማንም አይ ጠጋቸውም ጸባያቸውን ባለማሳመራቸው ብዙ ችግር ውስጥ መግባታቸውም አይቀርም ከእንግዲህ ወደ እነሱ የሚጠጋ ሰውም የለም እያለች ሁሉ ብዙ መልእክትን ስታስተላልፍ ስታሰማ ተመልክተናታል ማለት ነው እንግዲህ ፍሬና ጂጂ አንዴ ይታረቃሉ አንዴ ይጣላሉ አሁን በቅርቡ ራሱ ታርቀው አንድ ላይ ላይ ባይተናቸዋል ምን አይነት ሁኔታ ውስጥ ገብተው እንደሆነ ባይታወቅም አሁን ላይ አንዱ ለአንዱ ዛቻ ውስጥ ይገኛል በከባዱ ሁኔታም ተጣልተዋል ጂጂ ካለችበት ጫና በመነሳት ፍሬ ተደርባ ስላየቻት አሁን ለፍሬ ቀጥታ ይክስ ስድስት ጉዳይ መስርታ ፍሬን ወደ ሌላ ጣቢያ ሂደት ለመክተትም ዝግጅት ላይ እንደሆነች ነው ደጋግማ እየተናገረች የሚገኘው። እሷን የሚያቅሰው ይንገራት፣ ትጠንቀቅ። አለበለዚያ እኔ ከእሷ ጋር ከዚህ በኋላ ትዕግሥቴ አልቋል ስትልም ተሰምታለች። በአጠቃላዩ እንግዲህ የፋኒና ሳምሪን ጉዳይ በተመለከተ አሁን ድረስ ብዙዎች ሀሳብ፣ አስተያየት እየሰጡ ይገኛሉ። አሁን ደግሞ እንደ አዲስ የጂጂኪያ ጓደኛ የነበረችው ፍሬ ወደ ሚዲያ በድጋሚ በመምጣት ነው ብዙ ሀሳብ እየተናገረች የሚገኘው በሀሳቧን በጠቅላላው ፋኒን የደገፈች የሚደርስበትን ነገር ያሰማናችሁ። እንግዲህ በሌሎች መረጃዎቻችን እስክንገናኝ ድረስ ለዛሬ ይዘንላችሁ የመጣነው መረጃ ይሄን ይመስል ነበር። በሌሎች ቪዲዮዎቻችን እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም።